ሰላም ሰላም ክብራትና ክብራን ተመልካቾቼ ዛሬ የምንመለከተው እንግዲህ በእርባታው ውስጥ ሰዎች የሚጠይቋቸው ጀማሪ ዶሮ አርቢዎች ከሚጠይቋቸው ጥያቄዎችና ለስራው ደግሞ በጣም መሰረታዊ ከሚባሉ አምስቱን ጠቅሼ መልሶቻቸውንም ይዤ መጥቻለሁኝ። ታዲያ እንደ መግቢያ የሆነን ያክል አምስቱንም ጥያቄ ላብራራላችሁና አንድ በአንድ ደግሞ ከአምስተኛ ጀምሮ ያሉትን ጥያቄዎች ወደ አንደኛ እየወረድን እንመልሳችኋለን። ጀማሪ ከሆናችሁ በጣም ወሳኝ የሚባሉ እናንተም ደግሞ ከዚህ በፊት እንደ ጥያቄ ሲፈጠርባቸው የነበሩ ጥያቄዎች እንደሆኑ አልጠራጠርም። በጣም ወሳኝ የሚባሉ ናቸው። አምስተኛ ደረጃ ላይ ጾም፣ ሲገባ እንቁላሉን የት ነው የምናረገው? ገዢ ቢጠፋ እንዴት ነው ልንጠቀም የምንችለው? የዶሮ እርባታ የእንቁላል ገበያ ምን ይመስላል የሚለውን ዛሬ እንመልሳለን። ምናልባት በተደጋጋሚ ረዘም ያሉ አጽዋማትም ይኖራሉ እንዲሁም ደግሞ ከዚህ ከሰላም ጋር ተያይዞ ከገበያ መቀዝቀዝ ጋር ተያይዞ ከአንዳንድ ጉዳዮች ጋር ተያይዞ የእንቁላል ገበያ ሊቀዘቀዝ የሚችልበትና ፈላጊ ሊያጣ የሚችልበት ሁኔታስ አለ ወይ? መሬት ላይ የወረደ ነገር ምን ይመስላል የሚለው እንመለከታለን። ከዚህ በተጨማሪ ታዲያ ዶሮ አርቢው ጾም በሚገባበት ሰዓት እንቁላሉ መያዝ ቢፈልግ ያስችላል ወይ ያስኬዳል ወይ ስራው ላይ የሚለውን እንመለከታለን። የመጀመሪያው ጥያቄያችን ጾም ሲገባ እንቁላል ገዢ ቢጠፋ እንቁላሉን ምንድን ነው ልናደረግ የምንችለው? ዶሮቻችን እየበሉ እየጠጡ ጎን ለጎን ወጪ እየኖረብን የእንቁላል የምርቶቻችን ገዢ ባይኖርስ እንዴት ነው የሚሆነው? ይህንን እንመልሳለን። በአራተኛ ደረጃ ከመኖ ጋር የሚያያዝ ነው አሁንም ከመኖ ማግኘትና አለማግኘት ጋር ተያይዞ ነው። ለምሳሌ በጸጥታ ምክንያት ሊሆን ይችላል፣ በተለይ ክፍለ ሀገር አካባቢ ላይ እንዲሁም ደግሞ መኖ በስፋት የማይገኝባቸው አካባቢዎች ላይ በጸጥታ ምክንያት ሊሆን ይችላል። በግብአቶች ዋጋ መናር ሊሆን ይችላል፣ ዶሮ አርቢዎች በበዙበት አካባቢ ሊሆን ይችላል። ወይም ደግሞ በምርቱ በጣም ከፍተኛ ተጠቃሚ ባሉባቸው አካባቢዎች ላይ የመኖ እጥረት ሊከሰት የሚችልበት ሁኔታ አለ። እሱንስ እንዴት ይታያል? መኖ ብናጣ ዶሮቻችን በህይወት ለማቆየት ምን ልንመግባቸው እንችላለን? ወሳኝ የሚባል ጥያቄ ነው። ምናልባት ኤጀንቶች ሊኖሩ ይችላሉ። የተለያዩ ፋብሪካዎች ወይም ደግሞ መኖ የምትገዙባቸው አካባቢዎች ሊኖሩ ይችላሉ። እነዛ የመኖ ሻጮች ምናልባት ባያመጡ እና ዶሮቻችሁ መኖ ቢያጡ ምንድን ነው ልመግቧቸው የምችሉት? ምርት ቢቀንስብንም ጤና ላይ ላይጎዳ የሚችል ወይም ደግሞ ዶሮቻችን ለሞት ሊዳርግ የማይችል መኖ ምን ማዘጋጀት እንችላለን በቤታችን የሚለውን እንመለከታለን። ከዚሁ ጋር ግን ጎን ለጎን የምንመለከተው ጉዳይ ምንድን ነው፣ እውነት መኖ ይጠፋል ወይ? እስካሁንስ ምን ያክል ጊዜ ተከስቷል? የሚለውን በስፋት የምንመለከት ነው የሚሆነው። ሌላው በሶስተኛ ደረጃ ደግሞ ጀማሪ ዶሮ አርቢ በሰራተኛ ቀጥሮ ቢያሰራ ይሻላል ወይስ ራሱ ገብቶ ቢሰራ ይሻላል? የትኛው ነው ውጤታማ የሚያደርገው? ይህንንም እንመልሳለን። ሁለተኛ ለአንድ ዶሮ አርቢ ግዴታ የሆነ ነገር ማወቅ አለበት ተብዬ እኔ በግሌ ብጠየቅ ምንድን ነው ማወቅ ያስፈልጋል ብዬ በዶሮ እርባታ ላይ ካለኝ ልምድና ረጅም ጊዜ ቆይታዬ የተገነዘብኩትና እኔን የጠቀመኝ ወይ ጉዳይ ሊሆን ይችላል እነግራችኋለሁኝ። አንድ ነገር ብቻ ነው የምጠቅስላችሁ። እሱን አርቢው በጣም ሲያቅ ያው በጣም ተጠቃሚ ይሆናል። ስራው ላይ በጣም ይዘልቃል። ስራው ማስፋት ይችላል። የማይቋረጥ አይነት ስራ እንዲኖር ያደርጋል። ብዙ ነገሮችን በተለይ ከዶሮ እርባታ ጋር ተያይዞ ዶሮዎችን የሚቆጣጠርበት በአንድ መሳሪያ ነው። እሱን ጠቅስላችኋለሁ። አንደኛ ደረጃ ደግሞ የምንመለከተው እንግዲህ ዶሮ እርባታን ብጀምር ከየት ነው መጀመር ያለብኝ የሚለው ልንገራችሁ። አስቀምጫለሁኝ። አንድ ሶስት አራት ስቴፖችን ቅደም ተከተሎችን አስቀምጬላችኋለሁኝ ከየትኛው ብንጀምር ምን አይነት ጥንቃቄ የሚለውን ትንሽ ሃይላይት ሰጣችኋለሁኝ። ምናልባት ስልጠና የወሰዱ በደንብ የሚያውቁት ነው። ስልጠናው ራሱ ምን ጀምረው ከነዚህ ስለሆነ፣ ስለዚህ እነሱን ጠቅስላችኋለሁ። አብራችሁን ከቆያችሁ በጣም ጥሩ ጥቅም ትጠቀሙበታላችሁ ብዬ አስባለሁኝ። አምስተኛ ጥያቄን ጀምር። ሰብስክራይብ ያላረጋችሁና የደውል ምልክቱን ያልተጫናችሁ የቤተሰቦቻችን ካላችሁ፣ ዝምድናችንን እንዲጠነክር ሰብስክራይብ ምትሏን የደውል ምልክት እንድትጫኑ በአክብሮት እንጠይቃለሁ። የምርትና አገልግሎታችንን መጠቀም ለምትፈልጉ ዱከም መናሀሪያ ጠገብ ብሉ ናይል ህንጻ ሁለተኛ ፎቅ ላይ እንገኛለን። ምርትና አገልግሎታችንን በአካል መምጣትና ማየት ይቻላል። ከዚህ በተጨማሪ ደግሞ በስልኮቻችን በ0915 62 13 24 ደውላችሁ ማግኘት ትችላላችሁ። ከመጀመሪያው ስንነሳ በአምስተኛ ደረጃ ጾም በሚገባበት ሰዓት ገዢ ብናጣስ የሚለው ነገር አሁን እውነታው ምን ይመስላል የሚለውን እንፍታው መጀመሪያ። ላለፉት ጊዜያትም በጣም ረጅም ጊዜ እንቁላል በ2 ብር ከ25 ሳንቲም 2 ብር ከ15 ሳንቲም አካባቢ በሚሸጥበት ጊዜም ዶሮ እርባታ እየሰራው ነው። አሁን ከ16 ብር እስከ 18 ብር እየተሸጠበት ባለበት ሁኔታም እየሰራው ነው። ነገር ግን ደግሞ እንቁላል ገዢ አጣ የሚል ነገር ሰምቼ አላቅም። ነገር ግን አንድ ወቅት ላይ ምናልባት ምናልባት ታውቁት ይሆናል። የዶሮ እርባታ ተዋጽኦችን ወይም ደግሞ ስጋን፣ ዶሮን፣ እንቁላል እንደዚህ እንዳትበሉ ተብሎ የተከለከለበት በመንግስት የታወጀበት ጊዜ ላይ ያው ሁሉም ሰው አልተጠቀመም። ገዢ አጥቶ ነበር እንቁላል። ነገር ግን በአጭር ጊዜ ውስጥ እንደገና ተለቀቀና ሰዎች መሸጥ ጀመሩ። ስለዚህ እንደነዚህ አይነት ሁኔታዎች እስካልተፈጠሩ ድረስ በጾም ጊዜ ላይ ምናልባት የዋጋ ፍላክቹዌት የማድረጉ የመጨመሪያ፣ የመቀነሱ ነገር እንዳለ ነው። ነገር ግን ደግሞ ከናካቴው ያመረትነውን መኖ ያመረትነውን እንቁላል ገዢ እናጣለን ወይ የሚለው ነገር ፈጽሞ ስህተት የሚባል ነው። እናንተ ምናልባት በስጋም ልትሰማሩ ትችላላችሁ በእንቁላልም ቄብም ልትሰማሩ ትችላላችሁ በመኖ ማምረትም። ነገር ግን ደግሞ እንቁላልን ስታስቡ እንቁላል ገዢ ያጣል የሚለው አይነት እሳቤ ከውስጣችሁ እንዲወጣ ያስፈልጋል። ነገር ግን ደግሞ የእንቁላሉን ኮስት እንዴት ልቀንሰው የሚለው እንግዲህ እንደየ አርቢው የሚለያይ ነው። በጣም ከፍተኛ ወጪ የሚያስወጣን እንግዲህ ከመኖ ጋር ተያይዞ ነው። እሱን ማስተካከል እጅግ በጣም አስፈላጊ ነው። ነገር ግን ደግሞ ጎን ለጎን ማሰብ የሚያስፈልገው ነገር ምንድን ነው? እኔ ሁልጊዜ ሰዎች ይህንን ጥያቄ ሲያነሱ መልሼ እንደ ጥያቄ የማቀርብላቸው ነገር ምንድን ነው? እንቁላል እንቁላል ለምሳሌ ጾም በገባበት ሰዓት እንቁላል ሊቀንስ ይችላል። ስለዚህ እንቁላሉን ይዤው ረጅም ጊዜ ላቆይ የሚል አይነት ሁኔታ ለአርቢ በጣም መጥፎና በጣም ሪስክ ያለው ነገር ነው። እንግዲህ እንቁላል እንደምታውቁት ሼልፍ ላይፉ በጣም አጭር የሚባል ነው የጊዜ ቆይታ፣ የእንቁላሉን የኢንተርናልም ኤክስተርናል ኳሊቲውን በጣም እየቀነሰ እየቀነሰ ይመጣል። ምን ያክልስ ደግሞ ለምሳሌ የአንድ ወር ጾም ቢኖር ወይ የ15 ቀን ጾም ቢኖር ከ15 ቀን ጾም በኋላ በምን ያክል እንቁላል ሊሸጥ እንደሚችል ማን ገምቶት የሚለው በጣም አስቸጋሪ ነው የእንቁላል ስራ ላይ። ስለዚህ መገመትም ስለማይችል አርቢው የሚመከረው ለምሳሌ አምስት መቶ ዶሮዎችን ብታስገቡ ከአምስት መቶ ዶሮ አራት መቶ እንቁላል እንኳን መሰብሰብ ብችሉ አንዷ ዶሮ አንድ ግራምን የሆነ እንቁላል ለማምረት ሁለት ግራም ያክል መኖ ትፈልጋለች። አንድ ግራም የሆነን እንቁላል ለማምረት ሁለት ግራም ያክል መኖ መትፈልግ ከሆነ ስለዚህ ዶሮዎቻችን በቀጣይነት ወጪ ላይ ናቸው ማለት ነው እንቁላል የሚባለው ነገር በሰበሰብን ቁጥር ዶሮቻችን እየተመገቡ ነው ማለት ነው ያውም ደግሞ ከፍተኛ መጠን ያለው በህይወት ለማቆያ ብቻ አይደለም እንቁላሉንም ለማምረት የሚጠቅማቸውን አይነት መኖ ነው እየሰጠን ያለ ነውና ወጪውስ ወጪ እንዴት ነው የሚታሰብበት የሚለው በደንብ ከግምት ማስገባት አስፈላጊ ነው እንደአንድ ምሳሌ ልጥቀስላችሁ ለምሳሌ አምስት መቶ ዶሮችን ብታስገቡ እነዚህ አምስት መቶ ዶሮች በቀን እስከ ሰባት ሺህ ሁለት መቶ ብር ያክል ያልተጣራ ሽያጭ ልታረጉ ትችላላችሁ ከሰባት ሺህ ሁለት መቶ ብር ያልተጣራ ሽያጭ ግን ሦስት ሺህ ስድስት መቶ ብር ያክል የሚሆነው የመኖ ቀጥተኛ ወጪ ነው። በጣም በሚኒመም ነው ያስኩላችሁ። ምናልባት ሃይ ኳሊቲ ፊድ የምትጠቀሙ ከሆነ ወይም ደግሞ በጣም ከፍተኛ ጥራት ደረጃ ላይ ያለ መኖን የምትጠቀሙ ከሆነ ዋጋው ከፍ ሊልም ይችላል። ስለዚህ ወደ 3800 ወደ ሦስት ሺህ ዘጠኝ መቶ ወጪ ከፍ ሊልባችሁ ይችላል ማለት። ስለዚህ ዶሮቻችን ይህን ያክል ወጪ ኖሮብን ምናልባት እጃችን ላይ የሚቀረው 3100 ብር ሦስት ሺህ ሁለት መቶ ብር ሊሆን ይችላል። ያልተጣራ ነው። እሱንም የውሃ የማብራት የክትባት የዶሮቻችን ቫይታሚን የሰራተኛ ቤት ኪራይ ስንከፍል ምን ያክል ነው እጃችን ላይ ሊቀር የሚ የሚችለው ስለዚህ ዶሮቻችን እንቁላል የረጅም ጊዜ ዶሮቻችንን እንቁላሉን ሽያጭ ሳናደረግ በቆዩ ቁጥር በጣም ከፍተኛ የሆነ ወጪ ልንዳረግ እንችላለን። ስለዚህ ተጨማሪ እንደ ባካፕ ያዝነው ገንዘብ ከሌለ ሊያንገዳግደው ስራውን ሊያበላሽ የሚችልበት እዛ ጋር አገኘዋለሁ ብለን የምንጠብቀው አይነት ሳንቲም አለ። እሱን ምናልባት አጣብቂኝ ውስጥ ሊከት የሚችልበት ሁኔታ አለ። ስለዚህ እሱን ማሰብ በጣም አስፈላጊ ነው። ወደ አራተኛው ጥያቄ ስንመጣ ከመኖ ጋር የሚያያዝ ጉዳይ ነው። በጽጥታ ምክንያት ወይም ደግሞ በግባቶች እጥረት በግባቶች ዋጋ መናር መኖ ልናጣ እንችላለን ወይ? ብናጣስ ምን እንመግባቸው የሚል ነው ጥያቄው። ስለዚህ መኖ እንደዚህ አይነት ችግሮች እንግዲህ ከጸጥታ ጋር ተያይዞ አንዳንድ አካባቢዎች ላይ ይሰማሉ። አንዳንድ አካባቢዎች ላይ ከጸጥታ ችግር ጋር ተያይዞ እንዲሁም ደግሞ ከመኖ ግብዓቶች መናር ጋር ተያይዞ የዋጋ ከፍ ማለት ወይም ደግሞ የዋጋ ጭማሪ በጣም የሚስተዋል ነው። ነገር ግን ደግሞ በተለይ እርባታ በበዛባቸው አካባቢዎች ላይ እንደዚያን ነገሮች የመፈጠር እድላቸው እጅግ በጣም ያነሰ ነው። መኖ አጣለሁ ብላችሁ እንዳታስቡ። አርቢው በጣም መጨነቅ ያለበት ግን ምን አይነት ጥራት ደረጃ ያለው መኖ ገዛለሁ የሚለውን ነገር በደንብ እንዲያስብበት እፈልጋለሁ እና የመኖ ጥራት ላይ ሳይሆን የመኖ የመኖ መገኘቱ ላይ ሳይሆን የመኖ ጥራት ላይ እንድታስቡበት ብዬ ለአድማጭ ተመልካቾቼ ማሳሰብ እፈልጋለሁ ማለት ነው። ስለዚህ ምናልባት ግን አንዳንድ ጊዜ መንቀሳቀስ አይቻልም የሚባል ግን ህይወት ያለው ነገር ይዘን እንዴት አድርገ ነው ዶሮቻችንን ሰርቫይቭ እንዲያደርጉ የምናደርገው ወይም ደግሞ ዶሮቻችን በህይወት እንዲቆዩ የምናደርገው የሚባለው፣ በዋናነት አንድና አንድ ያለው ግብአት በጣም በሁሉም ቦታ ሊገኝ የሚችል በቆሎ ነው። በቆሎ ርካሽ ነው። በቆሎ ከበቆሎ ዶሮቻችን እጅግ በጣም አነስተኛ የሆነ ፕሮቲንን ያገኛሉ የበዛ የሆነ ደግሞ የሀይል ምንጭ ያገኛሉ። ስለዚህ ዶሮቻችን በህይወት ቆዩ ማለት ነው። ከዚህ በተጨማሪ ደግሞ የተለያዩ አሚኖ አሲዶችም አሉት። በቆሎ በተለይ ቢጫ በቆሎ የምትጠቀሙ ከሆነ ተጨማሪ ከቫይታሚን ኤ ወይም ደግሞ ቤታ ካሮቲን ከምንለው ንጥረ ነገር የበለጸገ ነው። ስለዚህ ይህንንም እንዲያገኘው ያደርጋል። ነገር ግን ዶሮቻችን በህይወት ለማቆየት ነው እንጂ ዶሮቻችንን በቀጣይነት በዚህ አይነት መንገድ እንሰራባቸዋለን ግን ማለት አይደለም። ስለዚህ ይህ ጥያቄ በዚህን መስራት ይቻላል። ስለመኖ መገኘት አለመገኘት ሳይሆን መገኘቱን ታገኛላችሁ። ግን ጥራቱስ ጥያቄ ውስጥ የሚገባ ነው። ከዚህ በተጨማሪ በሁለተኛ በሶስተኛ ደረጃ የምንመለከተው አንድ አርቢ በሰራተኛ ወይስ በራሱ ምንም ጥያቄ የለውም። አንድ ሰልጣኝ ምንድን ያለው ስራው ቆንጆ ሆነ ሆኖ እንዲሰራ ከፈለክ ወይም ደግሞ ውጤታማ እንድትሆን ከፈለክ ራስ ስራው ይላል። በጣም ትክክለኛና በጣም መወደው አይነት አባባል ነው። በጣም ተግባራዊ የማደርገው አይነት ስራ ነው። በየትኛውም አይነት ዘርፍ ላይ ብትመለከቱኝ መጀመሪያ እኔ ሰርቼ ነው ሰዎችን ማሰራው። ይህንን ራሳችሁን ብትወስዱት ወደ ራሳችሁ ብትቀይሩትም ስለ ቢዝነሱ የጠለቀ እውቀት ሳይኖራችሁ ልምድ ሳይኖራችሁ ሰዎችን ማሰራት ማለት ተያይዞ ገደል መግባት ማለት ነው። ይህንን ግን ገብቼ መስራት አልችልም ለሚል ሰው ቤተሰብ አለኝ ወጥቼ ከዶሮች ጋር ራቀባ ባለ ቦታ ላይ መስራት አልችልም፣ እንደዚህ አይነት ኢንቫይሮመንቱ አይፈቅድልኝም ብሎ የሚያስብ ሰው ግን የቅርብ የሚባል ክትትልም ቢያደርግ እመክራለሁኝ። ስለዚህ ስራው ጥሩ ሆኖ እንዲሰራላችሁ ከፈለጋችሁ መጀመሪያ ራሳችሁ ስሩ። ራሳችሁ ስታውቁ ነው ሰዎችን ማዘዝ የሚቻለው። ሰዎች የአቅማቸውን ማክሲመም የሆነ አቅማቸውን እንዲጠቀሙ ሙሉ አቅማቸውን ዶሮ እርባታ ላይ እንዲያፈሱ መጠየቅ ያለባችሁን ማዘዝ ያለባችሁ ማስገደድ ያለባችሁ ነገር ስታውቁ ስራው በደንብ ይሰራል ብዬ ነው። የግል አስተያየት ነው። ስለዚህ ከዚህ አንፃር ማየት አስፈላጊ ነው። ሌላው አንድ ዶሮ አርቢ በጣም ግዴታ ማወቅ አለበት መልመድ አለበት መስራት አለበት ብለህ የምታስበው ብዬ ብጠየቅ ብዙ ቦታ ስለምጠየቅ ነው። በቃ ከአንድ ዶሮ አርቢ ምን ይፈለጋል ብላችሁ ስጠይቁኝ፣ ያው እንደ ወቅቶች በጣም እየተቀያየረ ነው ይሄ ሀሳቤ። ነገር ግን ደግሞ አሁን ምን ላይ ነኝ፣ መኖ ማምረት ካልቻለ ዶሮ አርቢ ዶሮ አርቢ አይባልም ብዬ ደምድም ያለውኝ ማለት ይሄ ከራሴ ካገኘሁት ኤክስፒሪየንስ ወይም ደግሞ ከራሴ ለራሴ ከተገኘልኝ ጥቅም አንጻር ነው ይህንን እየነገርኳቸው ያለሁት ምናልባት ሰዎች ብዙ ሰዎች ላይዋጥላቸው ይችላል ላይስማሙበት ይችላሉ ነገር ግን ጊዜ ያሳምናቸዋል ወደፊት ምናልባት ከዚህ በፊት ያሰለጠንኳቸው ሰዎች መልሰው ስለ መኖ መማር መጠየቅ እየጀመሩ ነው ያሉት ለምን ወቅቱ የሚፈልገው እሱን ስለሆነ ስለዚህ አንድ ዶሮ አርቢ መኖን ማምረት ካልቻለ ማምረት አይደለም መኖ ስለሚገቡት ጥሬ እቃዎችና ጠቅላላ አሰራር ሂደቱን በደንብ ካላወቀ ዶሮ እርባታ ላይ ሰራውኝ ብሎ በድፍረት መናገር አይችልም ብዬ ነው ማምነው። ስለዚህ ከዚህ አንጻር ማየት ያስፈልጋል። በአንደኛ ደረጃና በዋነኛ ደረጃ ዶሮ እርባታን ከምን ልነሳ፣ እንዴት ልጀምረው፣ ምንድን ነው የሚቀድመው? የመጀመሪያ ዘርፍን ትመርጣላችሁ። ዘርፍ ማለት የእንቁላል፣ የስጋ፣ ጫጩት ማሳደግ እነዚያ ነገሮች፣ ቄብ አርጎ ማውጣት፣ የትኛው ለስጋ ለእንቁላል በዋነኛነት ዘርፍ ብለን ስናነሳ ከዘርፍ ውስጥ ደግሞ ለምሳሌ እንቁላል ጣይን ከጀመረን እንቁላል ጣይ ከየትኛው እድሜ ብነሳ? ከጫጩት፣ ከ2 ወር፣ ከ45 ቀን፣ ከ35 ቀን፣ ከ2 ወር፣ ከ3 ወር፣ ከ4 ወር፣ ከ5 ወር፣ እየጣሉ ያሉ እነዚህ ሁሉ ዘርፎች ናቸው። ስለዚህ ግን አንድ ዶሮ አርቢ ዝግጅቱን ሙሉ በሙሉ የሚያደርገው ዶሮቹን ዘርፉን ከመረጠና የዶሮቻቸውን እድሜ ከመረጠ በኋላ ነው። በዚህኛው እድሜ ካለ በኋላ ጠቅላላ ዝግጅቱ የሚሆነው ቤት የሚባለውን ከሰራ በኋላ ጠቅላላ ዝግጅት የሚሆነው ዶሮቹን እድሜ መሰረት ያደረገ ነው። እያንዳንዷን ነገር የሚያደራጀው ወይም ደግሞ የሚያስተካክለው የዶሮቻችሁን እድሜ መሰረት ባደረገ ነው እንጂ እንጂ ከሆነ ቦታ ያያችሁት ወይም ደግሞ ከሆነ ቦታ እንደ ልምድ የቀሰማችሁት ከሆነ ቦታ ሲሰራ እንዳያችሁበት አይነት መንገድ ያንኑ መድገም እዚህ ጋር ዋጋ የሚያስከፍል ነው። ከዚህ ቀደምም በተደጋጋሚ ስላወራንበት ማለት ነው። ስለዚህ እነዚህን ከግምት ውስጥ አስገቡልኝ። ዘርፍ ከተመረጠ በኋላ የዶሮቻችን ብዛት ይመረጣል፣ ቦታ ይመረጣል፣ ቤት ይሰራል። ዶሮቻችንን አውቀናቸዋል ማለት ነው። የምናስገባቸውን ዶሮች ወስነናል ማለት ነው። አንድ ዶሮ አርቢ ለምሳሌ እነዚህ ሁሉ ስቴፖች ተከትሎ ነገር ግን ዶሮቹ የሁለት ወር መጀመሪያ ያሰበና አይ የሶስት ወር ይሁን ካለ ብዙ የሚያስተካክላቸው ነገሮች አሉ። የሶስት ወር ይሁኑልኝ ብሎ የሁለት ወር ካደረገን ብዙ የሚያስተካክላቸው ነገሮች አሉ። ስለዚህ የዶሮቻችን እድሜ በጣም ወሳኝነት አለው። የዶሮቻችን ዘርፍም በየትኛው ዘርፍ ብቀላቀል የሚለው ሙሉ ከቦታ መረጣ ጀምሮ የቤት አሰራራችን ተከትሎ የሚስተካከል ነውና እያንዳንዱ ዘርፍ በእያንዳንዱ ምድብ ውስጥ ይመደባል ማለት ነው። ስለዚህ ከዚህ ጋር ተያይዞ ዶሮ አርቢዎች እንግዲህ አምስት ጥያቄዎችን አስቀምጠናል። ሌሎች ደግሞ በጣም በጣም ብዙ ሰዎች ያ ማለት እንደዚህ ከተጻፈ ነገር ምናምን ሳይሆን ምነግራችሁ ፕራክቲካል ሰዎች በጣም ተጨንቀውበት የሚጠይቁትኝን ጥያቄ ወደዚህ እያመጣው ደግሞ በተከታታይነት ምንመልስ ነው የሚሆነው። ስላዳመጣችሁኝ ሰላም።